ዛሬ ወደ ቤት ከሄድኩት፣ እውነት ካልተጸለልኝ መሞቴ ነው አልኩት። በቃ ትንፋሲ ያጥረኛል መራመድ አልችልም። ምንድን ነው መሆን አልኩት። በቃ ምንም ልሰራ ስላልቻለ ለመሞት ሳምንት ቀረሽ ሲባል ፓስተር፣ አንድ ሳምንት ቀጣይ ሳምንት ብሎ ሲፎክርብኝ ሲጸልይልኝ ወደ ቀጣይ ሳምንት ሲተላለፍ፣ ልጁ ደግሞ በጣም ምግብ አይበላም። 15 ቀን አንድ ወር ሙሉ ማለት ነው። አይጠጣም በጣም ትላ አሰቃይታቸው ነበረ ነበረ። ምን ሊሆን ነው አልኩት። ቸርች ላይ የተጸለየ ውሃ ነበረ፣ እሱን እየተቃባበው ጌታ ሆይ ምንድን ነው በዚህ በቃ መጨረሻዬ ነው እያልኩ በጣም እየጨነቀኝ፣ ሁሌም መቶ ሺህ ብር እከፍላለሁ። ምንም አላውቃት ልጅ ናት ብለን የምንባባ አሁን በጉብት አሰርተ በሁሌም መቶ ሺህ ብር ትስተኛ ነው ደግሞ እግዚአብሔር ሰው ይሰጥሻል ብለን ለእኔ ወደ ማታ አካባቢ በጣም ኩላሊቴ ሙሉ አበጠ። እግሬ በጣም አበጠ፣ ያንቀጠቅጠኛል። በቃ ውሃ መጠጣት አልቻልኩትም። በብራት ፊቴ ተቀይሮ ሲያዩ አሁንም በቀጣይ ሳምንት ዕቅድ ይዛሉ። ስሜ ቤት ዳና ይባላለሁ። ያው እዚህ ቤት አባል ነኝ። እግዚአብሔር ለእኔ ያደረገልኝ ነገር ብኖር መጀመሪያ እግዚአብሔርን አመሰግናለሁ። በቀጣይ ደግሞ ያው እግዚአብሔርን ለእኛ አሳልፎ የተሰጠን ነቢያችን እግዚአብሔር ባርኮ አሜን። አክስቴ ልጅ ከዚህ በፊት ሰውዝ ነበረ እና ሰውዝ አፍሪካ በጣም ታሞ ነበረ፣ እንደ አጋኔት እንደ መንፈስ አድርጎት እና በጣም እዛ ታስሮ ምናምን ነበረ፣ ማለት ሰውዬ እየተከታተለ የነበረው ከዛ እኔ ጋ ደወሉልኝ እና የሚጸልይ ሰው ምናምን ፈልግልኝ ምናምን ስሉኝ፣ ወደውኑ እሱ ጋር ደወልኩትና የሆነ ወይ በኢሞ ወይ በዋሳፕ ምናምን እንድጸልላቸው ምናምን ስል እሽ ስልክ ስጭኝ ምናምን ነገር አለኝ። እሽ ብዬ ከዛ የእሱ ስልክ ልክ ሰጥቼ ነበር። እንደሰጠው ደውሎሉ ነበረ። ሲደውልለት አላነሳም፣ አላነሳ መሰል። ከዛ እኔ ጋ ፎቶ ኢሞ ላይ ፎቶ አለ። ያንን ፎቶ ስሙን እየጠራችሁ የበቀ ያልማክ እያላችሁ ጸልዩለት። ስለ ልክ ፎቶውን ልኩ ልጁ ሲያይ ማለት ከዚህ ቦታ እኔ እሱን ፎቶ አታሳዩ፣ ይህንን ፎቶ አታሳዩ፣ ይህንን ፎቶ አታሳዩ ያለ እየሸሸ ነበረ። እና ልጁ ደግሞ በጣም ምግብ አይበላም፣ አስራ አምስት ቀን አንድ ወር ሙሉ ማለት ነው፣ አይጠጣም። በጣም አሰቃይቷቸው ነበረ፣ ቤተሰብን ማለት ነው። እዛ ያሉ ሰው፣ እዛ ያሉ ልጆቹ ማለት ነው ከዛ በቃ እሺ፣ እሱን ፎቶ ስናሳየው እየሸሹ ነው፣ እየሸሸ ነው። እንዴት ነው የምናደርገው ይህንን ልጅ? ምናም ሰ ጸል ጸሉታለ። ከዛ በህልሜኔ ደግሞ የአንተን ስም የእሱን የነብይን ስም እየጠራው እየጸልሁ ነበረ። ከዛ የሆነ ወረቀት ይህ ወረቀት ወስተሽ እሱ ላይ ጣይበት ብላኝ ሰጣኝ፣ በህልሜ ስሰጠኝ፣ ያንን ወረቀቱ ወረቀቱ ምንድን ነው? ፎቶ ነው። እና የእሱ ፎቶ ኢሞ ላይ ነበረ ፎቶ ነው እና እግዚአብሔር በዛ ታምር ሰርቶ ማለት ድኗል። መስክርልኝ ብሎኝ ነው እግዚአብሔር ታምራትን አድርጎልኝ። አሁን ተፈታ፣ ተፈታ። በቅርብ ቀን ነበረ ስምንት መቶ ሺህ ተከፍሎ ነው ይሄዳ። ልጁ ሁለት ወር ምናምን አልሆነ በረራ ነው ይሄዳ። እና እጥፍ አድርጎ ከፍሎት ነው የወሰዱት። እጥፍ አድርገው ስምንት መቶ ሺህ ከፍለን በቃ ምንም ልሰራ ስላልቻለ በቃ ወደ ሀገር ምናምን ኢትዮጵያ ልሊኮኖ ስትል እናትየው አትላኩ፣ በቃ እዚህ ጋ ሰው የሚጸል ሰው ፈልጋለሁ ምናምን ስትል፣ እኔ ደግሞ እኔ ጋር ስደውልልኝ ወደ አንተ የደወልኩ ተፈታ። እግዚአብሔር አሁን አጨብጭባችሁ ለጌታ ክብር ሃሌሉያ። ሌላ ከዚህ በፊት ውጭ ሞክሬ ነበረና አልተሳካልኝም አሁን ደግሞ ጉብኝት እንደ ጉብኝት ሁለት መቶ ሺ ብር ከፍላልኝ ምንም አላውቃት ልጅ ናት ያው ዝም ብለን የምንግባባ አሁን በጉብኝት አሰርተ በሁለት መቶ ሺ ብር ልትወስተኝ ነው ይሄንንም ደግሞ እግዚአብሔር ሰው ይሰጥሻል ብላኝ ለእኔ ጸልያልኛል እግዚአብሔር ሰው ይሰጥሻል ቤት ብላኝ ጸልያልኛል በዛ ከዛ ያ ጸሎት ደግሞ እግዚአብሔር ሰንቶ በኔዮት ታምራ ሰርቶ አሁን በቅርብ ቀን ከዚህ ሳምንት በኋላ ዱባይ ላይ ነው፣ እና እግዚአብሔርን አመስግኑልኝ። እልልታ ጭብጨባ ለጌታ ይገባዋል። ሃሌሉያ፣ ኢየሱስ ያድና፣ አሜን። እና እግዚአብሔር ሰው እግዚአብሔር ይባርክ። አሜን። እግዚአብሔር ጸጋውን ያብዛል። አሜን። እውነት እዚህ ቤት በጣም ትልቅ ማለት ማንም ያላወቀ ምስጢር አለ። ይሄንን ምስጢርን እግዚአብሔር ብዙ ሰው መጥቶ እዚህ ጋር ብካፈል ደስ ይለኛል። ብዙ ሰው አሁን በወረፋ በብር በወረቀት በሰልፍ ነው ሌላ ቦታ። እግዚአብሔር እዚህ ጋር በነፃ ነው ፈውስ እየሰጣለው። እግዚአብሔር ሰው አሁንም ቢሆን እኔ እግዚአብሔር ቅባቱን ይጨምርልን፣ ዘመን ይባረክ፣ ልጆችህን ቤትህን እግዚአብሔር ይባርክ። አሜን እግዚአብሔር አምላክ ይባረቅ። ጭብጨባ ለጌታ እስቲ፣ አሁንም ደግማችሁ በደምብ ጨብጭቡ ለጌታ። እልልታ ጩኸት ጭብጨባ ይገባዋል። እግዚአብሔር ክብር ሃሌሉያ። ኢየሱስ ጌታ አሁን ሁሉ ነገር አለቀ። ልጁ በቃ የፎቶ ልክ የኔን የሙ ፎቶ ሳይ ኦልሬዲ ጮኸ ወጣ መንፈሱ። እና እንደውም አሁን እኔ ስልኬ ስለጠፋብኝ ስክሪን ወድቆ ስክሪን ተሰብሮብኛል። አገናኝን በአካል እንደዚህ ቪዲዮ ኮር አወራለሁ ምናም እያለ ነበረ ልጁ ራሱ ልጁ ራሱ። እና እስካለ ሄድኩት እስከዚያ ካለው ቀጣይ ሳምንት ላይ መጥቼ እንደዚህ ታወራለ ብዬ አሜን። ኢየሱስ ጌታ አሜን። ክብር ይሁንለት እግዚአብሔር አምላክ ዘመንሽን ይባርክ። በምትሄጂበት መንገድ ሁሉ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር በፍሬ ይግለጥሽ። በፍሬ ተገለጪ። በክብር ተገለጪ። በኃይል ተገለጪ። በበረከት ተገለጪ። በምትሄጂባት ምድር እግዚአብሔር ካንቺ ጋር ይሁን። ተባረኪ በኢየሱስ። እንደምን ዋላችሁ? እሺ። እግዚአብሔር ለኔ በጣም ትልቅ ነገር አድርጎልኛል። በጠላት ስርዓት ስር ሆኜ ለመሞት ሳምንት ቀረሽ ሲባል ፓስተር፣ አንድ ሳምንት፣ ቀጣይ ሳምንት ብለው ሲፎክርብኝ ሲጸልይልኝ ወደ ቀጣይ ሳምንት ሲተላለፍ አሁንም ሲጸልይልኝ ቀጣይ ሳምንት አልጋ ላይ ሰባብረን እናስቀምጣታለን አልጋ ላይ የምትታሰርበት ሳምንት ነው ብሎ ሲፎክር ሳምንቱን ይብስ በድምቀት በብራት ፊቴ ተቀይሮ ሲያዩ፣ አሁንም ለቀጣይ ሳምንት እቅድ ይዛሉ። እንደዚሁ እየሆነ በትላንትና ለጸሎት ሲደረግልኝ ጭራሽ ከኔ ላይ ነቅሎ ወጥቷል። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔርን አመስግኑላት። ሃሌሉያ ስምሽ ማን ነበረ? ማርቲ ጠላት በቀጣይ ሳምንት እያለ ልገልሽ በተለያየ ነገር እንግዲህ ትላንት እግዚአብሔር መጨረሻ ነቅሎ ከአንቺ ያወጣ። አረ ክብር አለው ጌታ። እዚህ በደንብ አድርጋችሁ በኢየሱስ ስም እግዚአብሔርን አመስግኑላት። ሃሌሉያ ኢየሱስ ጌታል አዋጅ ባንች ላይ አይሸራም። ሞት ባንች ላይ አይሸራም። ውርደት ባንች ላይ ይሸራም። ኪሳራ ባንች ላይ ይሰራም። ኢየሱስ ጌታ። ምን ተሰማሽ? በጣም ደስ ብሎሻል። ጌታ ረዳሽ አገዘሽ። በህይወት ትኖር ያለሽ አትሞችም። በህይወት ትኖር ያለሽ የእግዚአብሔርን ማዳን ታያለሽ። እግዚአብሔር በሀይል ይገለጣል። ጠላቶችሽ የተንኮታኮቱ ይሆናሉ፣ የተመቱ ይሆናሉ። አጨብጭቡናት ለጌታ ክብር እልልታ ኢየሱስ ጌታ፣ አሁን ሰላም ነው የሚሰማሽ፣ አሁን ጤንነት ነው የሚሰማሽ። ጌታ ይባረክ፣ ክብር ለኢየሱስ። ሲሆን በደምብ ተሸፈኝ። ከዚህ በበለጠ እግዚአብሔር በተአምራት በቤትሽ በትዳርሽ ላይ በልጆችሽ ላይ እግዚአብሔር ይገለጥ በኢየሱስ ስም ይሆንልሽ። እኔ እግዚአብሔር ከዚህ በፊት ኩላሊቴ በጣም አሞኝ ነበረ። እግዚአብሔር ሰው እንኳን ብዙ ጊዜ ነግሬ በቃ አይዞሽ በጣም ነበረ እምለኝና ባለፎ ሰኞ እለት ጠዋት ላይ ዝም ብሎ ጎሮሮ አማመኝ። እንዴ ምን ሆኖ ነው ምናምን ብዬ ዝም አልኩት። ከዛ ወደ ማታ አካባቢ በጣም ኩላሊቴ ሙሉ አበጠ፣ እግሬ በጣም አበጠ፣ ያንቀጠንቅጠኛን። በቃ ውሃ መጠጣት አልቻልኩትም። የሆነ ነገር በቃ ትንፋሽ መውጣት አቃተኝ። ልጄ እንደዚህ በቃ እግሬ እያሰሩልኝ በቃ በጣም ምንድን ነው አልኩት ጌታ ሆይ ሊሞት ነው ያልኩት በቃ ምንድን ነው አልኩ በጣም ጨነቀኝ ሌሊቱ ሙሉ ማለት ነው ሌሊቱ ሙሉ በቃ ጌታ በሚያውቅ በጣም ጨንቆኝ ምን ሊሆን ነው አልኩት ቸርች ላይ ተጸለየ ውሃ ነበር እሱን እየተቃቀባው ጌታ ሆይ ምንድን ነው በዚህ በቃ መጨረሻዬ ነው እያልኩ በጣም እየጨነቀኝ ማክሰኞ ጠዋት ላይ በቃ እንደዛም ብዬ ምንም ውሃ አልጠጣም ጎሮሮይ በጣም ዝግት አደረገኝ ውሃ መጠጣት አልቻልኩትም። ማክሰኞው በቃ እግዚአብሔር ሰው ቸርች ሲለሚገባ ሄዳለሁ ብዬ ወሰንኩ። ወደ አስር ሰዓት ሲመጣ እዚህ እህታችን ዘኒ ነበረች ቢሮ በቃ የለ ሞስላ የለም አልመጣም። ወደ ሌላ ቦታ ሄዳለሁ ስትለኝ ሄድኩና ወደዛ አ ዛሬ ወደቤት ከሄድኩት እውነት ካልተጸለልኝ መሞቴ ነው አልኩት። በቃ ትንፋሽ ያጥረኛል፣ መራመድ አልችልም። ምንድን ነው መሆን አልኩት። ከዛ ከሄድኩ በኋላ ደወልኩት ለውዬ እግዚአብሔር ሰው የየትነስለው እዚ ያደለው ምናምን ስለኝ ምንነው አለ ፈልጌ ካልት ምን ው ፈልጌ ካልኩት። ድጋሜ ጌታ ይባርከው መልሶ አሁንም ደወለልኝ አሁንም በጣም ፈልጋለአት እመጣለው ቸርች ነ ያለኝ ትንሽ አሁንም ቆይቶ ደግሞ ወደ ሌላ ቦታ ሊሄድ ነው ቅመም አለኝ ካለኝ በኋላ አሁንም እሺ ጠዋት ነ ያለኝ ነው አልኩት። ውስጤላ ጌታ ምስክሬ የሆነ ቦታ እንደዚህ ቁጭ ብዬለት ወይኔ ጌታ ፍቃድ አይደለም አልኩት፣ በቃ ይሄን ነው አልኩት። ወዳም እቺን እንዳልኩት መልሶ ደወለልኝ። ናይ ቅመ ማለኝ መጣሁት። ሲመጣ እዚህ ጋር ቆሜ ምስኮላ ሲደውልለት አነ ከቢሮ ወጥቶ መጣ። ጸላልኝ በጣም ነበረ። እውነት እኔ ሲነግረው ቀላል ይመስላል፣ ግን የነበረብኝ ሁኔታ በጣም ከባድ ነበር። ኩላሊት ከዚህ በፊት አክምቤት ሄጄ ታይቻለሁ። ኩላሊት በጣም ከባድ ሁኔታ ላይ ነው አለው ተብያለሁ። እና ወደ የት ነው ውዳሴ ተጽፎልኝ ነበረ። እዛም እኔ ሄጄ ግን አልታይም፣ መድሃኒትም አልጀምርም፣ በቃ እግዚአብሔር እንደፈለገ ያድርገኝ ብዬ ነበረ ወስኜ ነው የተቀመጥኩና እዚህ ቦታ ጸለልኝ። ማንም አልነበረም፣ ጸለልኝ፣ በጣም ጸለውልኝ። በኋላ ድነሻ አላለኝ። እውነት እግዚአብሔር በሚያቅ ዳንኩት። ከዛም ቀን ጀምሮ ኩላሊቴ ጠዝጥዞኝም አያቅም፣ ዳንኩት፣ ዳንኩት። እግዚአብሔርን አመስግኑልኝ። እግዚአብሔር እውነት ትልቅ ነው። እግዚአብሔር እውነት ይችላል። እኔ ያልቻልኩ እግዚአብሔር ይችላል። እግዚአብሔር ያለ ምንም ያድናል። እግዚአብሔር ያለ ገንዘብ ያድናል። እውነት ሲናገር ቀላል ነገር ነው የሚመስለው። እኔ ግን ዶክተሩም ኢየሱስ ነበረ ያልኩ ነበረ። የኔ ገንዘብም አንተ ነው። እኔ እጅ የምታከምበት ምንም ነገር የለኝም። እግዚአብሔር አንተ ከፈለግከኝ እኔን፣ እውነት ፍቃድ ከሆነ እንኳ ውሰደኝ እንጂ እኔ ምንም አክም ቤት አልሄድም ብዬ ነበረ የተወራረድኩበት። ጌታ አላሳፈረኝም፣ አዳነኝ። እግዚአብሔር እንደ ሰው አይደለም። ሰው ውጪ ያል እግዚአብሔር ግን ውስጥን ያል ልብን ይመለከታል። ኩላልትን ያል ልብን ያል ጌታ እውነት ሁሉን ልብ የሚያይ አምላክ እግዚአብሔር እኔን አድኖኛል። እግዚአብሔር ሰው ደግሞ በጣም አመሰግናለሁ፣ በጣም እወዳለሁ። እልልታ፣ ጭብጨባ፣ ጩኸት ለጌታ ድገቡና ሲ በደንብ አድርጋችሁ ጌታ ለመስገን ኢየሱስ ያድናል። አሁን በጣም ሰላም ነች።